ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች ተወዳጁን የወፍ ጎጆ ድራማ የመጨረሻውን ክፍል ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ተጋበዛለሁ። መልካም ቆይታ። ሳዲክ በጽኑ ታሞ ወደ ሆስፒታልም ገብቶ ልጆቹም ተሰባስበው፣ ሶስቱም ሴቶች ተሰባስበው ደርያም ትናገራለች፣ አባዬ ምንድነው እሱ ምንድነው የሆንከው? ቱርካንም የአባቷን እጅ ያዝ እያደረገች ልቧ እንደተሰበረ አባቷን ትመለከታለች። ሳዲክም ይናገራል ልጆቼ ምንም አልሆንኩም ደህና ነኝ አሁን። ደርያም ትናገራለች፣ አባዬ እርግጠኛ ነኝ ደህና ነው። አሁን ምንድን ነው እሱ የተፈጠረው ምንድን ነው የሆንከው? ዶክተሮች ውስጥ ምንድን ነው ያሉህ? ዶኖሽን በትካዜ ትመለከታለች። ምን ብዬ ልንገርሽ ልጄ፣ አንደኛው ዶክተር የተናገረው ምን እንደሆነ ልንገርሽ፣ ልጆችህ በጣም አበሳይተዋል እያለ ነው ዶክተሩ የተናገረው ነገር ግን እኔ የተመለከትኩት በመልካም ጎኑ ነው። በጣም ነው ደስ ያለኝ። እንኳን ማበሳጫችሁኝ ይሄው በመጨረሻ ሶስታችሁም አንድ ላይ መጣችሁ እኔ ጋር ሶስታችሁም እንደዚህ መመልከት አልችልም ነበር። በአንድ ቦታ ላይ ተገኝታችሁ አታውቁም። ረጅም ጊዜ ሆኖናል። ቱርካንም ትናገራለች፣ ምን እያልክ ነው አባዬ? ምን አይነት ነገር ነው የምትናገረው? እያልኩ ያለሁትማ የውላችሁ በፍቅር ሆናችሁ ሶስታችሁም ይው ዛሬ ተገኛችሁ እኔን ከባችኋል፣ እያለም ይስቃል። ደርያም እየተከዘ ትናገራለች፣ ባክህ አባዬ እንደዚህ አትበል። በእውነት እኔ የሆነ ነገር ብትሆን አባዬ ራሴን በፍጹም ይቅርታ አላደርግለትም። የውላችሁ ልጆች እርስ በርሳችሁ ተዋደዱ፣ የተጣላችሁትን ነገር ሁሉ ይቅር ተባባሉ። ጭቅጭቅና ብጥብጥ በእናንተ መካከል አያምርም። ልጆች መታረቅ ነው ያለባችሁ እያለ ሲናገር አባቷ ቱርካንና እንዲሁም ደግሞ ደሪያ አይን ላይን የሚተያያሉ። እቀፉኛውን ሁላችሁም እቀፉኝ እያለም እጁን ይዘረጋል። በመጨረሻም ሶስቱም ልጆቹ ሳዲክን ያቅፉታል። ሶስቱም ደስተኛ ይሆናሉ። ልጆቼ አንድ ሚስጥር ልንገራችሁ፣ እኔ በፍጹም የመሞት ፍላጎት የለኝም እያለ ሲናገርም ቱርካን ትስጋለች። ከዚህ በተጨማሪ ደግሞ የልጅ ልጅ አለኝ፣ አስራ ስምንት ዓመት መሙላት አለበት ቢያንስ ራሱን ከቻለ በኋላ እንጂ በፍጹም አሁን መሞት አልፈልግም፣ ገና ብዙ ማየት ያለብኝ ነገር አለ እያለም ዶንሽንም ይመለከታታል። አባይ ታያለ፣ ገና ብዙ ነገር ታያለ። ቱርካንም ትናገራለች፣ ገና ምኑን ይዘው ነው አባይ፣ ገና ልጆቻችንን ከአንተ ጋር ሆነን ነው ምንድራችሁ እየተባባሉ በጣም ደስተኛ ሆነው ይሳሳቃሉ። በመጨረሻ ተከዝ እያለች ቱርካንም አባቷን እየተመለከተች አባ እያለች ትጠራዋለች። ሁላችንንም ይቅር ታደርገህልናል? ይቅር ብለናል። ምን ምርጫ ላይ ብለሽ ነው ልጅ፣ ይቅር ከማለት ውጭ ምን ምርጫ ላይ ልጆች ናችሁ እኮ እኔ በእናንተ ተበሳጭቼ እንዲሁም ደግሞ ተናድቼ እስከ መቼ ድረስ ችሏለሁ ብለሽ ነው። መጨረሻም ሳዲክ ከልጆቹ ጋር ሰላምን ይፈጥራል። በሌላ በኩል እዘው ሆስፒታል በበሩ ላይ ሶመርና እንዲሁም ደግሞ ሳርዳርም እያወሩ ሳርዳርም ይናገራል ልጆቹ የተሰባሰቡት የአባታቸው የደም ግፊት ከፍ ብሎ ነበረ። ምናልባትም እንግዲህ በመጨረሻ በተለያየ ምክንያት የተሰጠውን መድኃኒት አልወሰደ ይሆናል። ስለዚህ ዛሬ ምሽቱን በሙሉ እዚሁ ነው የሚያሳልፈው። በእርግጠኝነት አባት ሳዲክ እንደዚህ የሆነው በጭንቀትና በተለያዩ ብስጭቶች ምክንያት ነው። እጅግ አስከፊ የሆነ ጊዜ አሳልፏል። ሶመርም ይናገራል። እንደዚህ አይነት ነገር በጣም ያስጨንቃል እኔም በሆን እንደዚህ አይነት ሁኔታዎችን አሳልፍ ያለው። ልጆቹ ደግሞ በፍጹም መለየት የለባቸውም። ልጆቹ መተባበር አለባቸው፣ ሊያግዙት ይገባል። በእርግጥ ብዙ ነገር አለባቸው ይታወቃል፣ እያለ ሶመር ሲናገር፣ ቱርካንም ትወጣለች። ቱርካን የኔ ውድ አባትሽ እንዴት ነው? ምንም አይልም፣ አሁን ደህና ነው። ዶክተሮቹም ጥሩ ትብብር እንዳደረጉለት ነግሮኛል። በጣም ደስ እያለው ሶመር የቱርካንን ግንባር ስመዋል። ዞር ብሎ ሳርዳር ዶኑሽን ከተመለከታት በኋላ ምንም ሳይናገር ወንድሜ ሶመር በኋላ እንገናኛለን፣ በቃ ስራ ስላለ ወደ ስራ ላይ ነው ብሎ ተናግሮ ጥላቸውም ይሄዳል። ይህን ስትመለከት ቱርካን ወደ ዶኑሽ ጋር ቀረብ እያለች ዶኑሽ፣ ምን ተፈጠረ? ለምንድነው ነው ቢያንስ ሰላምታ እንኳን ማታቀርቢልን? ለምን ሰላም አላልሽውም? በድጋሚ ከሳር ዳር ጋር ተጣላችሁ ማለት ነው? ኮስተር እያለችም ዶኑሽ ትናገራለች። አልተጣላን፣ ምን ማለት ነው? አልተጣላን በቃ፣ የኔ ነሱ ነገር አብቅቷል፣ ተለያይተናል እያለ ስትናገር ሶመርም ይደነግጣል። ምን እያልሽ ነው ያለሽው? እያለም ይጠይቃታል። ቱርካንም ግራ እየተጋባች ምን አይነት መለያየት ማለት ምን ማለት ነው? ስለምንድነው ነው የምታወሪው? እህቴ፣ ብዙ ጥያቄ አትጠይቅኝ ባክሽ፣ መለያየት ነበረብን በመጨረሻም ተለያይተናል፣ የኔ ነሱ ጉዳይ አብቅቷል በቃ ብላ ተናግራ በመጨረሻ ዶኖች ከተቀመጠችበትም ተነስታ ጥላቸውም ትሄዳለች ቱርካንም ግራ እየተጋባችን በፍጹም ሊገባኝ አልቻልም። ምንድን ነው ቆ የሚያጣላቸው እነዚህ ልጆች ከመሬት ተነስተው ለምንድን ነው የሚለያዩት ደርያም ፈራ ተባ እያለች ትናገራለች በመካከላቸው የተፈጠረውን ነገር እኛውቃለሁ እቴ ዶኖች ሳርዳር ጋር የተለያየችው ከዚህ በኋላ መቋቋም አይችልም ብላ ስለምታስብ ነው ምንድን ነው እሱ መቋቋም የማይችለው ምን እያልሽን ያለሹ ደሪያ እያለችም ቱርካንም ትጠይቃታለች። ዝም ስትልም ደርያ ምን ሆንሻል? ተናገሪ እንጂ መቋቋም አይችልም ማለት ምን ማለት ነው? ምን መሰለሽ እህቴ የዶኖሽ ህመሟ በድጋሚ ተነስቷል፣ በድጋሚ ታማለች። እየደነገጠች ቱርካን ለመተንፈስ እየተቸገረች ምን እያልሽ ነው ያለሽው? ለመተንፈስም ቱርካን ያስቸግራታል። ራሷንም እየሳተች በመጨረሻ ደርያ እና እንዲሁም ደግሞ ሶመርም ይደግፏታል። ሶመር አንድ ጊዜ ይቅርታ፣ እኔና ቱርካን አብረን ማውራት ያለብን ነገር አለ። እኔ ወደ ውጭ እንውጣ፣ በቃ ትንሽ ትንፋሽ መውሰድ አለብሽ፣ አየር ትወስጃለሽ፣ እያለችም ደግፋ ደርያ ቱርካንን ይዛት ትወጣለች። ወደ ውጭም ከወጡ በኋላ ደርያ ትናገራለች። ካርታል በጣም ብዙ ዶክተሮችን አናግሯል። የሚችሉትን ነገር ሳርዳርም ቢሆን ያደርግ ነበረ። ነገር ግን ሳርዳር ቀን በግፋ ቁጥር መጨነቅና መጠበቡ እየጨመረ መጣ። ቀንና ሌሊት ሁሉ ይጨነቃል። ስለ እሷ ብቻ ነው የሚያስበው። ስለዚህ ደሪያ ይህን ሁሉ ነገር ይህን ሁሉ ሚስጥር እህቴ እንደዚህ ስትሆን ታውቂ ነበር ማለት ነው? አሁን እያለችም ትመልሳለች። ብዙ ጊዜ ያስብ ነበረ ቱርካን፣ ይኸውልሽ፣ ለአንቺ ለመንገር ነገር ግን በኔና በአንቺ መካከል የተፈጠረውን ነገር ታውቂያለሽ። እርስ በርሳችንም አንደዋወልም፣ አንገናኝም። እርስ በርሳችን ጠላቶች ነበርን አይደለም። ከዚህ በተጨማሪ ያባየን ሁኔታም ታውቂዋለሽ። ስቅስቅ እያለችም ቱርካን ታለቅሳለች። በጣም ነው የማዝነው፣ በእውነት ከእህቴ ጎን ስላልሆንኩ በጣም ነው የማዝነው። ይኸውልሽ ቱርካን፣ እኔ እኮ ከጎኗ ነበርኩ። የምችለውን ሁሉ እያረኩ እየተንከባከብኳት ነበረ እየተ ረከረከችም እየተጨነቀች ቱርካን አዝና፣ መሄድ ይኖርብኛል፣ በቃ ማግኘት አለብኝ፣ ከጎኗ መሆን አለብኝ። ቢያንስ ቢያንስ እንዳወቀው ማወቅ አለባት። ይኸውልሽ እንደዚህ ሆነሽ በፍጹም መሄዳች፣ እንደዚህ እያለቀስሽና መረጋጋት አተሽ፣ እንዲሁም ደግሞ ተስፋ ቆርጠሽ በፍጹም እሷ ጋር መቆም የለብሽም። ባታናግሪያት ይሻላል እንደዚህ ሆነሽ። ሁሉም ሰው አዝኖላታል። በዚህ ደግሞ እሷ በጣም እየተበሳጨች ነው ያለችው። በቃ እያዘነች ነው። ስለዚህ እንደዚህ መሆን የለብሽም። በጣም አዝናለች እህቴ። ስለዚህ እንደዚህ ሆነሽ በፍጹም መሄዳች። ሀይላንድም ይዛ ደርያም እንጂ፣ ቱርካን ጠጪ፣ አይዞሽ አትፍሪ፣ አልመረዝኩትም እያለችም ትናገራለች ቱርካንም እየሳቀች ደደብ እኮ ነሽ አንቺ እያለችም ተጠጣለች። ከቆይታ በኋላ ቱርካንም ከተረጋጋች በኋላ ደሪያን ሁኔታዋን እየተመለከተች ምንድን ነው እሱ? አርግዝሻል እንዴ? አዎ አርግዣለሁ። ልጅሽ እንዴት ነው? ምንም አይልም፣ ደህና ሁኔታ ላይ ነው ያለው። እንግዲህ አንዳንድ ነገሮችን አንዳንድ ድምፆችን እየሰማ ይሆናል ልጅ ሆዴ ውስጥ ሆኖ በመጨረሻም እያሰብም ሊሆን ይችላል በምን አይነት ሁኔታ ውስጥ ነው መወለደው እያለ እያለችም ደሪያ ትቀልዳለች። ይህ ብቻ እኮ አይደለም ቱርካን፣ እናቱ ምን ያክል እየፈራች እንደሆነም ይሰማዋል። ምን ማለት ነው ደግሞ ይሄ ይኸውልሽ ቱርካን፣ ሙስጠፋ መጥቷል። እዚህ ነው ያለው። ምን ማለት ነው? እንዴት ደግሞ ሊመጣ ይችላል? እንዴት ሊጠጋሽ ይችላል? ከፊት ለፊትሽ መጥቷል? አይደለም አይደለም፣ አልተገናኘንም እኔ አላየሁትም በፊት ለፊት ነገር ግን ኤፍ አይቶታል፣ ወደ ቤታችን እንደመጣ። ምን እያለሽ ነው ያለሽ ደርያ? ወደ አባቴ ጋር መሄድ አለብኝ እያለ በሩን እየከፈተ ነበር ልጄ። ከዛ በኋላ ተናዶ ካርታል በሩን ከፍቶ እየሮጠ ቢጠጋውም ነገር ግን ሊይዘውና ሊገናኙ አልቻሉም። ለማንኛውም ይኸውልሽ የተያተስኪ ለፖሊስ አሳውቀናል። እንደውም አሁን ካርታል ፖሊስ ጣቢያን ያለው በዚህ ጉዳይ። ይኸውልሽ፣ ለማንኛውም እናቱ ስለተያዘች ሊሆን ይችላል ምናልባት ስለዛ ጉዳይ ምናምን ሊጠይቅ ይሆናል። ምን እያልሽ ነው ቱርካን? ምንድን ነው እሱ ከኛ የሚፈልገው? ምን ይጠይቀናል? ነገር ግን በጣም ፈርቻለሁ እህቴ ቱርካን ከምታስብ በላይ ፈርቻለሁ። እንደዚህ አትሆኚ ደርያ ተረጋጊ። ፈጣሪ ያውቃል። ፖሊሶች በእርግጠኝነት በቁጥጥር ስር ያውሉታል። አሁን ይኸውልሽ ቱርካን፣ እኔ ፖሊሶችን መጠብቅበት ነገር የለኝም፣ አቋም የለኝም፣ እነሱን መጠበቅ የለብኝም። አሁን ስለ ፓስፖርት እና ስለ ቪዛ ብቻ ነው የማስበው። ምን እያልሽኛለሹ ደርያ? ይህም ፓስፖርት ልንሄድ ነው። በቃ እህቴ ከዚህ ሀገር መሄዴ ነው። እኔና ካርታል ልንሄድ ነው። በቃ ወደ ፈረንሳይ ልንሄድ ነው። ይህን ውሳኔ ወሰነው ካርታል ነው። እንደዚህ ቢደረግ የተሻለ ይመስለኛል እህቴ፣ ለሁላችንም የሚሻለው ከዚህ ሀገር መሄዳችን ነው። በመጨረሻም ሁለቱ እያወሩ እንዳሉ ዶንሽም እየተራመደች ወደ እነሱ ጋር ትቀርባለች። ዶንሽ ነይ ግቢ፣ ነይ ግቢ፣ ማላችን ቁጭ በይ። ቱርካንም በትካዜ እየሆነች ዶንሽን ትመለከታታለች፣ እንባዋን ለመቆጣጠር እየሞከረች ቱርካን ዶንሽም ስትመለከታት ፈገግ ትላለች። ደስተኛ እንደሆነችም ታስመስላለች። አንድ ዜና ሰምቼ ነው የመጣው እህቶች፣ አባዬ በቃ ነገ ከሆስፒታል መውጣት ይችላል ተብሏል። በመጨረሻም አባዬ የተሻለው ታውቃላችሁ። ግን በጣም እኮ አባዬን ስናበሳቸው ኖር ነው እኛ ሶስት ሆነን እያለ ላይ ደርያም ትናገራለች። ዞር እያለችም ቱርካን በዱንሹ ሁኔታ ስቅስቅ እያለችም ታለግሳለች እንባዎቿንም እንዳታይባት እየጠረገች፣ ዶኑሽ ታወቂያለሽ፣ ደርያና ካርተል ወደ ፈረንሳይ ሊሄዱ ነው። ምን ማለት ነው? እንዴት ነው የሚሄዱት? እያለችም ዶኑሽ ትጠይቃለች። በሌላ በኩል ካርተል ፖሊሶችም ወደ እሱ ጋር መጥተው እየጠየቁትና መልስም እየሰጣቸው ነው። ፖሊሱም ይጠይቃል፣ እርግጠኛ ነገር ያያችሁት በምሽት እሱን ነው? አዎ ፖሊስ፣ እርግጠኛ ነኝ። ኔ በጣም ጥሩ። ለማንኛውም ጥበቃ ያስፈልጋችኋል፣ ከእኛ ሰዎች ይመደባሉ። በድጋሚ ሊመጣ ይችላል። ቤታችሁ በቁጥጥር ስር እናውለዋለን። ማንም ሰው ወደ እናንተ ጋር እንዳይመጣ። አመሰግናለሁ ፖሊስ። ምንም አይደለም። ከፖሊሶቹ ጋር ከተሰናበተ በኋላ ካርቴል ኤፊም ከመቀመጫው ላይ ተነስቶ እየተናደደ ይናገራል። በእውነት እጠላሃለሁ፣ በጣም ነው የምጠላህ። ነገር ግን እኮ ልጅ፣ ይኸውልህ፣ ያንተ አባት እኮ በጣም ነው የምጠላህ። እኔ በፍጹም አንተን አልወድህም። ጥሩ በቃ፣ ይኸውልህ፣ እኔን አትወደደኝ። እኔ ግን በጣም ነው የምወደው፣ ወደፊትም ብሆን እወደዋለሁ። አሁን በእርግጠኝነት ተበሳጭተሃል፣ ይገባኛል። እኔ አባቴን ብቻ ነው የምወደው፣ አባዬን ብቻ ነው የምወደው። አንተን ልወድህ አልችልም። ይኸውልህ፣ አባትህን እንድትወድ ማንም አያስቆምህም። በአባትና በልጅ መካከል ምን ያልገባ አይዞህ፣ ይገባል ፈጣሪ በፈቀደ ጊዜ ደግሞ ከአባት ጋር ትገናኛላችሁ። ለምንድን ነው እሱ አባቴንም አላገኘው? አሁን አሁን አታገኘውማ። ይኸውልህ ትክክለኛው ጊዜ አይደለም። ይኸውልህ ተመልከት፣ አንዳንድ ጊዜ አባትና እናት አብሮ መኖር አይችሉም። በመጨረሻም ይለያያሉ። እርስ በእርሳቸው ላለመጣላት ሲባል ይለያያሉ። ነገሮችን ላለማክበድ ለተወሰነ ጊዜ ደግሞ ልጆች ከአባታቸው ወይም ደግሞ ከእናታቸው የተወሰነ ጊዜ ይለያያሉ ልጆች ነገሮች ሲስተካከሉ ግን በመጨረሻ በፈለግከው ሰዓት ከአባት ጋር ትገናኛለህ። እኔና አባዬ ስንገናኝ አንተ አትናደድም? በፍጹም አልናደድም። ለምድር ውሱ ምናደደው ምክንያቱም እኔ አንተ ደስተኛ እንድትሆን እፈልጋለሁ። በመጨረሻ ሆስፒታል ሰዓቱ ደርሶ አቶ ሳዲቅም በውልቸር ሆኑ ከሆስፒታል መውጣት ይጀምራል። ሶመር እንዲሁም ደግሞ ካርትል ሁሉም ተሰብስበው መውጣትም ይጀምራል። መነሳት እችላለሁ መንቀሳቀስ እችላለሁ ይሄ ነገር አያስፈልገኝም እያለ ተደግፎም ቢሆን ሳዲክ ከዊልቸሩ ላይ ይነሳል በመኪናም ሳዲክን ከዶንሽና እንዲሁም ደግሞ ከቱርካን ጋር አድርገው ከሸኙ በኋላ ካርታልና እንዲሁም ደግሞ ደሪያም ወደኋላ ይቀራሉ እኔም ብልህ ካርታል ኤፊን ለምንድን ነው እሱ ከጃቬር ጋር ማናመጣት በእርግጠኝነት ይጨነቃል ሁለታችንም ጥለነው ስለሄድ አትጨነቂ አንቺ አታስቢ ምንም እንደዚ አይነት ነገር የለም እሱ ወደ ትምህርት ቤት ሄዷል። ወደ ትምህርት ቤት ወስጄዋለሁ። ምን እያልከኝ ነው? ወደ ትምህርት ቤት ወስጄዋለሁ። ይጓላል ነው ያልከው? አሁን ትምህርት ቤት ነው ያለው። ቁርሱን አበላሁት፣ ከዛ በኋላ ወሰድኩት። ከዛ ደግሞ ወደዚህ ወደ አባትሽ ጋር መጣሁ። ምን ሆነ አለ? ምን ማለት ነው? ቆይ ንገረኝ እንዴ ልጅ ሙስጠፋ ቢያገኘውስ ቢወስደውስ እየተናደደችም ወደ መኪናው በፍጥነት ትሄዳለች ደሪያ ተረጋጊ ምንም ነገር አይፈጠርም ምንም አይፈጠርም ማለት ምን ማለት ነው ንገረኝ እንዲህ ምን ያክል እየተከታተለን እንደሆነ ሙስጠፋ እያወቅ እንዴት እንደዚህ ታደርጋለህ እቤታችን ድረስ እኮ እየመጣ እየተከታተለን ነው ደርያ ተረጋጊ ደሪያ ለልጅሽ ላይ ምንም አይነት ነገር ማድረግ አይችልም ሙስጠፋ ለምንድን ነው እሱ እንደዚህ የተረጋጋው አንተ ምን ብታገኝ ነው እኔ በፍጹም አልገባኝም ተረጋጊ እኮ አልኩሽ ደሪያል ስላልሰማሽኝ እኮ ነው ምክንያቱም ሙስጠፋ ተይዟል ይኸውልሽ ሙስጠፋ ታስሯል እያልኩሽ ነው አሁን ፖሊሶች እየመረመሩት ነው እያለም ያረጋጋታል በሌላ በኩል ሳዲክ ቤቱ ከደረሰ በኋላ የእሱን መታመም የሰሙት ሩቺያንና እንዲሁም ኦዛር እሱ ቤት ደርሰው ከቱርካን እንዲሁም ደግሞ ከሶመር ጋር ሆነው እየጠየቁት ባለበት አንድ ስልክም ወደ ኦዛር ጋር ይደወላል። ስልኩንም አንስቶ ካዳመጠ በኋላ ኦዛርም ፊቱ እየተቀየረ ይደነግጣል። ምን ሆነ ነው እያሉም ሲጠይቁት፣ ሙስጠፋ ሙስጠፋ ልጄ ታስሯል ነው የሚሉት። ፖሊስ ጣቢያ ነው ብለው ነው የደወሉልኝ፣ ቃሉን እየሰጠነው ነው የሚሉት። ሩቺያን እንዲሁም ደግሞ ሳዲክ ሁሉም ይደነግጣሉ። ኦዛንም በድንጋጤ ውስጥ ሆኖ በፍጥነት መውጣት ሲጀምር ሶመርም እየተከተለ አባዬ አብሬ እሄዳለሁ። እኔ አያስፈልግም ሶመር ችግር የለውም። እኔ ብቻዬን እበቃለሁ ቃል መስጠት ብቻ ነው የሚፈለገው፣ ስለዚህ እኔንም ቃል እንድሰጥ ፈልገው ነው የሚሆነው። ችግር የለው ሌላ ሰው አያስፈልግም እያለ ሲናገር፣ ሶመርም ኮስተር እያለ እኔ እኮ ስለ ቃል ለመስጠት አለመስጠት አይደለም አባዬ፣ አባቴ ስለሆንክ ከጎነ መሆን አለብኝ። ችግር ሲያጋጥም ብቻም መሆን የለብህም ሶመር፣ አያስፈልግም እኮ አልኩ ልጄ ብሎ በመጨረሻ አባቱም ጥሏቸው ይሄዳል። ኦዛር ከሄደ በኋላ ቱርካን እንዲሁም ደግሞ ሶመር ከሩችያን ጋር ሆነው ማውራትም ይጀምራሉ። ኤው ለልጅ በእርግጠኝነት ይህ ልጅ ትልቅ የሆነ ቅጣት አይደርስበትም። ለምንድን ነው የማይደርስበት? በጣም ብዙ ችግሮች እኮ ነው የፈጠረው። ሙስጠፋ መታሰሩም አይቀርም። ውልሽ በእርግጥ ልክነ ካጠፋው ጥፋት የተወሰነ ስራ ሊገጥሞ ይችላል፣ ነገር ግን አባትህ በቀኝም ብሎ በግራ ያስወጠዋል። በገንዘብም ቢሆን እየተጨነቀ የቱርካንም ትናገራለች። ልክን የተናገርሽው እናት ሩቺያን በእርግጠኝነት ደሪያ የፈራችው ነገር በቃ ሊመጣ ነው ማለት ነው። በመጨረሻም እየተሰላቸች ሩቺያን ተስፋ ቆርጣ ሶመርና እንዲሁም ደግሞ ቱርካን እንትታቸው ትሄዳለች። ቱርካንም ትናገራለች፣ ይህኔ ውድ ውድ አባትህ ጋር ብትሄድ በጣም ደስ ይለኛል። ሁል ሶመር በድጋሚ አባትህ እንደዚህ አይነት ስህተት እንዳይሰራ እናት የተናገረችውን ስህተት፣ የልጁን ጥፋት በገንዘብ የሚሸፍን ከሆነ ደርያን በፍጹም ሊተዋት አይችልም። ሙስጠፋ ካርታልን ቢሆን በፍጹም አይተዋቸውም። ትልቅ ችግር ውስጥ ነው የሚገቡት። እሶ ስልክነች ቱርካን ይህ ሙስጠፋ የሚባል ሰው ካልታሰረ የእጁንም ካላገኘ በፍጹም አያርፍም። ነገር ግን አባዬን ልክ እንደተመለከትሽው ነው፣ አታስፈልግም አለኝ። ስለዚህ ክስ በፍጹም እንዲፈጸምበት አያረግም። ይሄን እኮ ነው እየነገርኩ ያለሁት፣ መከተል አለብህ አባት ጋር መሄድና ማሳመን አለብህ። በመጨረሻም ሶመር በፍጥነት አሽከርክሮ ፖሊስ ጣቢያም ይደርሳል። ከአባቱ ጋርም እንደተገናኘ አባዬ እያለም ያስቆመዋል። ሶመር እዚህ መምጣት አያስፈልግህም ብዬ ነበረ። ሰምቻለሁ አባዬ፣ ነገር ግን ትክክል ነው ብዬ አላሰብኩም። ተረጋጋ እባክህ ሶመር፣ እንደዚህ አታድርግ። እናተ ነች አለ ላከች። እንደዛ አይደለም አባዬ፣ እኔ በራሴ ነው የመጣሁት። እያቀረብከውን የክስ ሁኔታ ውድቅ አታደርገውም አደል አባዬ? ምን እያልክ ነው ያለው ሶመር? ልጅ እኮ ነው፣ ሙስጠፋ እኮ ልጄ ነው። አይን እያየ ወደ እስር ቤት እንዲጥሉ ታደርጋለሁ? ለዛውም ደግሞ በራሴ እጅ? አባዬ ይውልህ። ነገር ግን እኮ ይውልህ፣ ጥሩ ልጅነት እንኳን እንዲያሳልፍን አልፈቀድኩለትም፣ አልተንከባከብኩትም፣ ልክ እንዳንተ አላሳደግኩትም። ከጎኑ ልሆን አልቻልኩም፣ እኔ ምንም አይነት እድልም አላገኘውም። ሶመር፣ አሁን ግን በጣም አስፈልገዋለሁ ልጄ። አባዬ፣ ምን አይነት ስሜት ውስጥ እንዳለ ይገባኛል፣ ነገር ግን ይሄ ስለ ፍትህ ነው ፍትህ ሲባል ደግሞ ሁሉም ሰው እጁን ማግኘት አለበት አባዬ በዚህ ልጅ ምክንያት ብዙ ሰው ተሰቃይቷል። አንተ ተሰቃይተሃል፣ እማዬ፣ እኔ ተሰቃይቻለሁ። የአንተ ቤተሰብ በሙሉ ተበጥብጧል። ስራችን ሁሉ ተበላሽቷል። ከዚህ በተጨማሪ ደግሞ ልጁ ሌባ ነው፣ ስርቆት አለበት። ነገር ግን ልጄ ሶመር፣ ምን እያልከኝ ነው ያለው? ይሄ ልጅ እኮ እስር ቤት ውስጥ ከታሰረ እኮ ሁሉ ነገር ይበላሻል። ህይወቱ እኮ ሁሉ ይጨልምበታል። ልጄ ህይወት እኮ ይበላሻል። እሱ ልክ ነው የተናገርከው አባዬ ነገር ግን ልጁ ላደረገው ጥፋት የእጁ ማግኘት አለበት፣ መቀጣት አለበት። ሁላችንም እንደተቀጣ ነው። ነገር ግን አሁን አባዬ ይህንን ክስ ውድቅ የምታደርግለት ከሆነ እንዲሁም ደግሞ ጥፋቱ ያለ ቅጣት የሚታለፍ ከሆነ ከዚህ በኋላ አባዬ ቤተሰብ የሚባል ወይም ደግሞ ሚስት የሚባል አይኖርህም። እማዬ በፍጹም ይቅር አትልህም። በመጨረሻም አንተ ትሰቃያለህ አባዬ፣ አይምሮ ሰላም አያገኝም። ብቻህን ነው የምትቀረው። ይሄ ብቻ አይደለም፣ ሙስጠፋ ባለመቀጣቱ ትጸጸትበታለህ። ሶመር፣ ነገር ግን ከወጣት ነው ገና ልጅ እኮ ነው። ወጣትነቱ ሁሉ ይባክናል። ቤተሰብም የለው ታውቃለህ። ቤተሰብ የሚባል ራሱ ነገር መገንባት አይችልም። የእሱ እናትም ብትሆን እስር ቤት ነው ያለችው። ይኸውልህ እመነኝ አባዬ፣ እኔ ለሙስጠፋ ሳላዝንለት ቀርቼ አይደለም። ወንድሜ እኮ ነው። እኔንም ደግሞ አትርሳኝ፣ ልጅ እንደሆንኩ አትርሳ። በጣም አስከፊ የሆኑ ጊዜያቶችን አሳልፈናል። በሙስጠፋ ምክንያት ቤተሰባችን በሙሉ ተበትኖ ነበር። ስለዚህ አሁን ፍትሕ የሚባለው ነገር በመሀላችን ሊወርድ ይገባል። ለሰራው ስራ መቀጣት አለበት። ቅጣቱን ከተቀበለ በኋላ ይወጣል። አንተም ደግሞ አባትነትህ ይቀጥላል። እኔ በፍጹም አልናደድም። በዛ በመጨረሻም ኦዛርም እየተራመደ ሲሄድ፣ አባዬ እባክህ ሶመር አትከተለኝ እያለም ወደ ውስጥ መግባት ይጀምራል። በመጨረሻም ምሽት ላይ ሶመርና አንዱም ደግሞ ኦዛር ወደ ቤት ይመለሳሉ። ከሩቻያን ጋር የሚተያያሉ። እንኳን ደህና መጣችሁ እያለች ሩቻያንም ትቀበላቸዋለች። ፊታቸውንም የሁለቱንም ፊት ትመለከታለች። ምን ወሰናችሁ? እናመጣችሁ እማዬ፣ እናውራ ከዛ ቁጭ ብለን ካወራን ሁሉም ነገር ግልጽ ይሆናል። ነገር ግን አሁን መረጋጋት አለብን እማዬ እያለ ሶመርም ይናገራል። ኦዛርም ይናገራል። ሙስጠፋ እንደ ድሮ ሰውነቱ ግዙፍ አይደለም። በጣም ኪሎ ቀንሷል። በጣም ትንሽ ልጅ መስሏል። በዚህ በጣም አዝኛለሁ። እኔ እየተሹለከለከ ስለሆነ ይኖረው እንደዚህ መሆኑ እኮ ምንም አያስገርምም ኦዛር እያለችም ሩችያን ትናገራለች። ሩቻያን እያወራን ያለው ነው እኮ ስለ ልጄ ስለ ሙስጠፋ ነው። ትንሽ እንኳን አትረጅኝ። ምን አልኩ ታዲያ? እኔ ምንድን ያልኩት ነገር እያለች ስትናገር ቱርካን መቦታው ላይ ደርሳ አባቶ ዛር እያለችም ስለ ሙስጠፋ ቱርካንም ትጠይቃለች ሙስጠፋውን እንዴት ነው አባት ወዛር፣ ንገርኝ እያለችም ስጠይቅ ሩቻንን እየተመለከተ ተመለከትሽ፣ ሰብአዊነት ማለት ይሄ ነው። በቃ ቱርካንን አየሻት ምን እንደጠየቀች መጀመሪያ። እናንተ ግን በፍጹም ስለ ልጄ ስለ ደህንነቱ ምን አይነት ሁኔታ ውስጥ እንዳለ በፍጹም አልጠየቃችሁም። ምንድን ነው እሱ ንገርኝ ዛር። ምን እንድንጠይቅ ነበር የፈለገው? በአንተ ልጅ ምክንያት እኮ የቤተሰባችን ክብር ዝቅ ብሏል፣ መጥፎ ስም ተሰጥቶናል። ከዚህ በተጨማሪ ይሄ ቤተሰብ ብትንትን ወጥቷል። በአንተ ልጅ ምክንያት ያለንን ነገር በሙሉ አጥተናል፣ በዛ ልጅ። አሁንም ታዲያ እንደዚህ ይህን ሁሉ ነገር ካደረገኝ ልጅ ጋር ነው ስለ ጤንነቱ እንደጠይቀ የፈለከው? እንደዚህ ያደረገውን ልጅህን ምን ብዬ ነው ጤንነቱን የምጠይቀው? ንገረኝ። ቱርካንም ትጠይቃለች፣ አባጦ ዛር፣ ቁጭ ብላ አናግረዋል? ማናገር ይችላል? ፈቅደውልሃል ብዙ መነጋገርና ማውራት አልቻልንም። ነገር ግን በጣም ተናዷል። እናቱ እስር ቤት ስለሆነች በጣም ተበሳይቷል። እስር ቤት ስላስገባንበት እናቱን ሩቺያንም ትናገራለች። ሁሉም ሰው ቢሆን የእጁን ያገኛል። እሱም አለክ ነሽ። ይኸውልሽ ሩቺያን፣ እኔም በሆንም ማስበውና ጸሎትም አደርገው ሁላችንም ይጃችንን እንድናገኝ ነው። ይህም ብሎ ተናዶ ኦዛርም ጥሏቸው ይሄዳል። ሶመርን እየተመለከተች ሩቺያን ትጠይቃለች። ምንድን የተፈጠረው ልጅ ንገረኝ። ምንድን ያደረጋችሁት መጨረሻ ላይ ምን ተወሰነ? ንገረኝ። ይህን በእርግጠኝነት አባቱ ውድቅ አደረገለት አደለክሱን እንደዛ አይደለም ማዬ፣ ሁሉም ነገር በቁጥጥራችን ስር ነው አሁንም ፈጣሪ ይመስገን። እንደዛ ከሆነ ፈጣሪ ይመስገን ልጄ። ነገር ግን ይኸውልሽ እኔ ጠበቃ ቀጥሬ ያለው እሱን አመቻችተን ነው የመጣ ነው። ስለዚህ እያልከኝ ያለኸው ያ ጠበቃ እንግዲህ ተከራክሮ ነጻ ያወጣዋል ማለት ነው አይደለም? ይኸውልሽም ማዬ፣ አሁን አባዬ ያለበት ሁኔታ ጥሩ አይደለም። በጣም ተበሳጭቷል፣ ላዝኗል። ስለዚህ እሱን መጫን የለብሽም ምንም ነገር ብታስረጭው አሁን አይሰማሽም። በጣም እየተናደደ ነው ያለው። ስለዚህ ነገሮች እስከሚፈቱ አንቺ ተረጋጊ፣ ዝም በይው፣ አባዬን አታናግረው። እኔ ግን አንድ ነገር አሁንም ቢሆን መናገር አለብኝ። ይኸውልህ ልጅ ሶመር፣ በእርግጠኝነት አባትህ ነገ ሄዶ ቀኝም ብሎ በግራ ያለ ልጅ ያስፈተዋል ከሱንም ውድቅ ያደርጋል። ትመለከታለህ፣ እኔ በዚህ እርግጠኛ ነኝ። እንድትመለከት ምን አለች በለኝ፣ ሩቺያን ብላ ተናግራ፣ በመጨረሻም ሩቺያን ጥላው ትሄዳለች። ውድና የተከበራችሁ የቻናላችን ተከታታዮች፣ የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የመጨረሻውን ክፍል የወፍ ጎጆ ድራማን መከታተል ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።